ሀይሚዬ የኔ ቆንጆ የኔ ቀበጥ የሚዲያው መሪ ማለት ነው። በመጀመሪያ እንኳን ደስ አለሽ የኔ ውድ ሁለት መቶ ኬ ገብታለች። ትናንትና እንግዲህ ቡርኬ ባቀረበው ጥሪ የመዳም ቅመሞች ደግሞ አዳምጠው መመለስ ይችሉበታል ና ሀይሚን ዛሬ እንግዲህ ሁለት መቶ ኬ ያስገብተዋታል በጣም ነው ደስ ያለኝ ሀይሚዬ ኮንግራ ብለናል። ወደ መጣሁበት ቪዲዮ ደግሞ ስገባ ዛሬም እንግዲህ ሀይሚ ቡርኬ ሶሲ ተገናኝተው ነበር። ሀይሚ ሶሲን ያገኘችበት ምክንያት ዳኒ ቤት በተገኘችበትና ያንን ልታስረዳት እና በነገሩ ይቅርታ ልጠይቃት ነበረ። ዛሬ ግን ያው እንደ በፊት እንደ ሀይሚ በሏት ሆናን የተገኘችው ያው ሶስቱም አልተግባቡ። በዚህ አጋጣሚ ያው ለሀይሚ እኔ ማስተላለፍ የምፈልገው ቤተሰቦች ብሩኬን ትንሽ ብታከብሩ፣ ሀይሚዬ ያው ማለት አሁን ብሩኬ ሀይሚ ዳኒ ቤት እንድትገኝ አይፈልግም እና ይህን ሲላት ግን ሀይሚ እሺ አልገኝም በቃ ከዚህ በኋላ አንተ ካልክ ያንተን ቃል አከብራለሁ ሳይሆን በቃ ይሁን አንዳንድ መልሶች አሉ አደል? ያልሆኑ መልሶች ወንዶች ደግሞ እንደዚህ አይወዱም። ሀይሚዬኔ ቆንጆ ዝቅ ስትይ ነው እንጂ እንደዚህ ለወንድ ልጅ ጥሩ አይደለም። ሀይሚዬኔ ቆንጆ ልታከብሩ ይገባል እንዴ! ምንም ቢሆን እኮ ብዙ ደስ የሚሉ ጣፋጭ የፍቅር ጊዜያቶችን አሳልፋቸዋል፣ እኛ እስከምንቀናው ሁሉ ማለት ነው እና ወንድ ልጅ ደግሞ ትንሽ ብትሆን ክብር ይፈልጋል። ሴት ልጅም እንደዛው። ግን ቢሆንም ብሩኬን ትንሽ ብታከብሪው፣ ሀይሚዬ ነገሮችን እሺ ብትይው። አሁን ብሩኬ ዳኔን እንድታገኙ አይፈልግም። ሀይሚ ዳኔ ቤት አይደለም ዳኔን ሀይኑን እንድታየው አይፈልግም። እና ሀይሚ ደግሞ ያው የሄድኩበትን ታቃለ። ካመን ክመን፣ ካላመን ክምን፣ ማድረግ አልችልም የሚሉ አንዳንድ መልሶች አሉ አይደል? እነሱ ደግሞ ያም አሉ እሱ ጋር ሲሄዱ ማለት ነው። እና ወደኋላ ነው። ዛሬም እንግዲህ እነሱ ዛሬም ወደኋላ ናቸው። ከነገ ዛሬኛ ተሻሽለው ሌላ አዲስ ነገር ይዘው ይመጣሉ ስንል አሁንም ወደኋላ ናቸው። አያችሁ ነገራቶችን ዘግተው በፊት በይቅርታ አልፈው ቢሆን ዛሬ እውነት እንደዚህ አይባባስም። እና ሶሲም ያው ሀይሚንን ለመምታት ዛሬ ተንጠራርታ ልጅ ልቤ ልብ ተሰምቷታል። እስካሁን ሶሲን የማውቃት እኔ ትዕግሥተኛ ሆና ሀይሚን ዶ ልትመታ አስተንጠራራ። ትዕግሥተኛ ሆና ሶሲ ነበር የማውቃት። ዛሬ ግን ያው ሌላ በነገራችን ነ ቤተሰቦች ሁላችንም እንደምናውቀው ያው ብዙ ጊዜ ተናገረው ያለው የሶሲና የዳኒ አላማ አንድና አንድ ነው በቃ ሁለቱም አንድ አይነት አላማ ነው ያላቸው። ሁለቱም መለያየት። ዛሬ እንደውም በፊት ሶሲ ስታበርድ ነው እኛ የምናቃት አይደል? ዛሬ ግን ያው ስታባብስ ቡሩኬን እንደም ገና እንደመጣች ጉንጩን እንደዚህ ሰላም አለችው ሀይሚን በእጇ ምናምን፣ አይደብርም ይደብራል እኮ ምንም ቢሆን ማለት ነው። እና ሀይሚ፣ ሶሲ እና ዳን አላማቸው አንድ አይነት የታወቀ ነው። ነገሮችን ከማብረድ ይርቅ፣ ነገሮችን እያባባሱ እነዚህ ሁለ ልጆች መለያየት ነው ስራቸው እና ብሩኬና ሀይሚ ደግሞ ምንም ሊግባቡ አልቻሉም። በዚህ ልክ ምንም ብሩኬን እንደምታውቁት ደግሞ ከቤት ነው መሰለኝ፣ ቶሎ ጃኬቱን ያወልቀው፣ ቶሎ ነው የሚናደደው ማለት ነው እና እኔ እንደው የናፈቀኝ ብሩኬና ሀይሚ ተግባብተው እነዚህን ነገሮች ለአንዴና ለመጨረሻ ዘግተው እንደ በፊት በራሳቸው ቪዲዮ መጥተው ዘናፈታ እያሉ ያ ጊዜ ነው። ቤተሰቦች የናፈቀ እኔ ጭቅጭቅ እንደ አሁን ነው ነው በጣም ነው የሚሰለችው። የእውነት ኦዲየንሱ ራሷን ስልችት የሚያውቋቸው በአዳዲስ ነገር ሲመጡ ፕራንኮች አሉ የሚያደርጉ አጠር ያሉ ሀይሚ ማጠር ያለች ፕራንክ ትሰራለች። ብሩኬም እንደዛ የሀያ ነገር የበፊት ነገር ነው የናፈቃቸው ና አሁኑ ደግሞ ሰለች ረዘመም ማብቂያ የሌለው መቋጫ የሌለው ሆነ። አይሚ አሁን አይኔ ተገለጠልኝ ምናምን ከእናንተ በላይ ትላለች፣ ግን ምንም አሁንም አይናቸው አልተገለጠም። የሶሲና የዳኒ ሴራ ምንም የገባቸው ነገር የለም። ሀይሚ ግን ቡርኬ የሚልሽን ሰምተሽ እሺ ብትዩና ዳኒ ራሱ እንዲወጣ ችግሩን እዛው እንደጀመረው ራሱ እንዲወጣ ብታደርጊ ተስማሙ ነበር። የእውነቴን ነው ምልሽና አንዳንዴ እሻ ለማለት ነገሮችን ጎንበስ ብለን እሺ ብለን ያለመተው ብዙ ዋጋ ያስከፍላል። እውነቴን ነው ምላችሁና እኔ አሁን የናፈቀኝ መን እንደሆን ታውቃላችሁ? ቤተሰቦቼ ሀይሚና ቡርኬ ተስማምተው ሶሲንና ዳኒን ገለል አድርገው ሁለቱ ብቻ እንዲመጡ ነው። ቡሩኬም ሶሲን መተው አልቻለም። ሀይሜም ዳኒ ጋ እንዳትሄጂ ሲላት እሺ ብላ ዝቅ ብላ ተቀብላ ንግግሩን ተግባ ላይ ለመዋልም ጭንቅላቷ እየተቀበለ አደለም። በመልሷ ራሱ ሀይሚ ትንሽ ከበድ እያለች ነው እና ብቻ ዛሬም ያለ መግባባት ዛሬም አይንን ማየት አልፈልግም ከዚህ በኋላ የሚባባሉ ነገሮች የበፊት ኋላ ያንን ያሳለፉትን ነገር ደግመው በዛ ጭቅጭቅ ላይ ነው። በቃ ቪዲቸው ያልቀውና መቼም የሚግባቡ አይመስልም። የውነት ብቻ ፈጣሪ በመላቸው የግባ ማለት ነው እና ከባድ ነው። በቃ ሶሲና ዳኒን ከውስጥ አውጥተው ችግራቸውን ለሁለት ሆነ ቁጭ ብለው ካልፈቱ ቤተሰቦቼ ሀይሚና ብሩኬ ትናንትም ደግሞ ያሉ መቼም ማይግባቡ እውነት መቼም መግባባት አይችሉም። እና ብቻ ከባድ ነው እናንተ የበፊቱን ታሪያ ችግር ዘግታችሁ በይቅርታ አዲስ ህይወት አዲስ ምዕራፍ ካልጀመራችሁ